ሰላም ሰላም፣ እንዴት ናችሁ ውድ ዩቱብ ቻናል ተከታታዮች በያላችሁበት ሰላም። ጉድ! እረ ጉድ! እረ ጉድ! እኔ ግርም የምትሉኝ ነገር ማለት ነው። ቆይ ቪዲዮውን ከመልቀቅ በፊት አንድ ያድምጡ። ሳውዲ ያላችሁ፣ ዱባይ ያላችሁ ሴቶች እንደ ወንድ ይህን ድረስ እረ እባካችሁ! በጉልበታቸው አምላክ እንደው ወደ እኔ አካባቢ ነው ወንድ እንደዚህ ይዘገናል። ሙስቲ ወንድ ለምንድነው በብር የምትገዙት ሚዲያ ላይ በቲክቶክ ላይ ባልን እየገዛችሁ ወንድን እየገዛችሁ እየተባላችሁ፣ አረባካችሁ አረባካችሁ፣ የዱባይ ሴቶች አታዋርዱን። ኑ ወደ ዴራ የምሬን ነው። በስመ አብ ወልድ መንፈስ ቅዱስ፣ ምንድን ነው ምንድን ነው? ኧረ በቃ በእናታችሁ፣ ደ ወይ ሀገራችሁ ሂዱ ማግባት ከፈለጋችሁ ወይ ደግሞ የራሳችሁ ሰው እንድታገኙ ጸሎት አድርጎ? ለክብራችሁም ለስማችሁም አረ በስመ አብ ለህሊናችሁስ ኧረ ለምንሰማው ነገር በጣም ይደብራል እሺ ኦኬ ወደ ቪዲዮ እንሂድ ፍርድ ቤትም ሄደሽ ብትከሺ ስጦታ አይመለስም የምትባል ውል ከተፈራረማችሁ ብድር ከሆነ ይህን ያህል ጊዜ እመልሳለሁ ካለ ያ ጊዜ ደርሱ ካልመለሰ ሄዳችሁ ፍርድ ቤት ትከሳላችሁ ምን ከሆነ ብድር ከሆነ በተረፈ ግን ፍቅረኛም ሆነ ባል በገንዘብ አይያዝም አብርሃኝ፣ እስካለክ ድረስ እንካ ገንዘቤን ብላ። እኔን ትተህ የሄድክ ግን የበላኸውን ትተፋለህ። የለም የለም፣ እንደዛ አህመድ በጣም ጨዋ ስለሆነ ነው። እሺ፣ ከፍላለሁ። ወደሽ የሰጠሽኝ ስጦታ፣ እሺ፣ ከፍላለሁ። የበላውበትንም ከሆነ የለበስኩበትንም ከሆነ ለጉዳይ ያዋልኩትንም ከሆነ ሰርቼ ከፍላለሁ፣ ጊዜ ስጭኝ ያለው ጨዋ ስለሆነ ነው። ሌላ ወንድ ቢሆን ስጦታን የሰጠሽኝ ሁል ተፈራርመናል፣ ብድር ነው፣ አበድርሽኛል ይል ስለዚህ ሴቶች ወንድ በብር አትግዙ፣ ክብራችሁን ጠብቁ፣ ክብረ ቢስ አትሆኑ። ወንድ በብር አይገዛም መግዛት መሆኑን ሀንድረድ ፐርሰንት ሹር መሆንላችሁ። የኔ ከሆንክ ብሩን አልፈልገውም፣ የኔ ካልሆንክ ብሩን ታመጣለህ። ከዚህ በላይ ግዥ ያለ፣ ግን አስመሳይ ስለሆንን እኛ፣ አዎ አስመሳዮች ነን። ማመን አንፈልግም እንጂ ይሄ ሀንድረድ ፐርሰንት ግዢ ነው። የኔ ከሆንክ ብሩን አልፈልገውም፣ የኔ ካልሆንክ፣ ከኔ ጋር ማትሆን ከሆነ ብሩን አምጣ። ከዚህ መያዣ ነው።

ቄጥሽ ስትገልቢ ስትደስ ብሎሽ ፈንጠቀሽን ካበለሽ ሰተሽ በኋላ አልፈልግም ሲል ምንድን ነው? ያዙ ልቀቁ፣ ይመትዩ። አንቺ ኧረ፣ አንቺ ኧረ፣ በጣም ነው የሚደብረው። በእናባቱ በጣም የወረደ ነገር፣ በጣም የሚያስጠላ ነገር ነው። እግዚአብሔር ምስክሬ ነው። መጀመሪያ ደስ ዝብሎሽ፣ አሽቃብጠሽ፣ ምናምን። ያዙ ልቀቁ። ከጓደኛሽ፣ ከቤተሰብሽ ሀታ ከሆ በቃ ከሚያስፈልግ ኢምፖርታንት ነገር ብርሽን ቀርቅረሽ ይዘሽ እንካ ውዴ፣ ወዳዴ ብለሽ ከሰጠሽ በኋላ ያዙ ይልቀቁ፣ አምጣ ታምጣ፣ ይሄ እንደዚህ አይነት ነገር በፍቅር ስታረጊ በጠላቻ እሳት ላይ አምጣ በላብኝ፣ ጠጣብኝ፣ አስመሳኝ መጀመሪያም ዝም ብለሽ ነበራ። እውነቷ ነው ሀቢባ መቤቴን እየገዛችሁ ያለችው በትክክል አንድረስናል። በእናታችሁ ቲክ አድርጉ ጋይስ፣ አብሶ ዱባይ ያላችሁ ሴቶች አደብሯ።